አሁን ላይ ከ3500 በላይ አባላትን አፍርተን ከ9 ቅርንጫፎችን በላይ ከፍተን አገልግሎት እየሰጠን ነው የሚገኘው። በዋነኛነት የምንሰጠው አገልግሎት ደግሞ የቁጠባ የብድርና የማማከር አገልግሎት ነው። ባላቸው የቁጠባ መጠን ልክም ደግሞ ብድር እንዲያገኙ 10000 ብር ጀምሮ እስከ 10 ሚሊዮን ብር ድረስ የብድር አገልግሎት እንሰጣለን። አንድ ሰው እኛ ጋር አባል ብቻ ሆኖ መደበኛ ቁጠባውን እያደረገ አባልነት ቁጠባውን እያደረገ የቁጠባ ባህሉን ማዳበር ይችላል። ከዚህም በተጨማሪ ደግሞ የጊዜ ገደብ ቁጠባ አለን፣ የልጆች ቁጠባ ሂሳብ አለን፣ የሴቶች ቁጠባ የቁጠባ የግብር ክፍያ ቁጠባ ሂሳብ አለን። በእነዚህች ደግሞ ሰፊ የህብረተሰብ ክፍል እያገለገለ ነው የምንገኝ፣ የቁጠባ ባህላቸውን እንዲያዳብሩ እየሰራንበት እንገኛለን። መቶ ሺህ ብር ከኛ ጋር መበደር የሚፈልግ ሰው በአንድ ዓመት ተመላሽ ያደርጋል። ሁለት ከ200 ከሆነ በሁለት ዓመት፣ ከ600 ብር ከሆነ በአራት ዓመት ጊዜው ውስጥ ተመላሽ ያደርጋል። ኤሌክትሪክ መኪናዎች ለሚፈልጉ ለደንበኞቻችን ምንም ያህል ብር ቢበደሩ በአምስት ዓመት ጊዜው ውስጥ ተመላሽ የሚያደርጉ ይሆናል ማለት ነው። እኛ ጋር ብድር ሲወስዱ መጀመሪያ ላይ ከፍዬ ይጨርሳለሁ የሚለውን የሚገቡ ከሆነ በዝቅተኛ የወለድ መጠን ነው የምናበደራቸው። ለሙስሊም ወንድሞቻችንም ደግሞ ከወለድ ነፃ የሆነ የብድር አገልግሎት እንሰጣለን። ሶስት ሚሊዮን ባለው ለአዲስ ንግድም ሆነ ለንግድ ማስፋ ማከፋፈያ እስከ 6 ሚሊዮን ለመኪና ግዢ እስከ 10 ሚሊዮን ደግሞ ለቤት ግዢና እድሳት እንሰጣለን። እንዲሁም ደግሞ የቤት ካርታ ወይም የመኪና ሊብሬ መቅረብ ለማይችሉ ደንበኞቻችን እስከ 600 ሺህ ብር ድረስ በደሞዛስና የብድር አገልግሎት እየሰጠን እንገኛለን። የብድር ጣሪያችን የሚሆነው እኛ መነሻው 10 ሺህ ብር ነው። የብድር ጣሪያችን ደግሞ ከፍተኛው አስር ሚሊዮን ድረስ ነው የምንሰጠው። ሰዎች ያላቸውን ጥቂት ነገር ይዘው እኛ ጋር ቢመጡ ብቻቸውን መፍታት ያልቻሉትን ችግር ከነሱ ጋር ሆነን መፍታት እንደምንችል መንገር እፈልጋለሁ። ቁጠባቸውን እያዳበሩ ባላቸው የቁጠባ መጠልክ ደግሞ ብድር እንዲያገኙ ነው የምንሰራው። ስለዚህ ከትንሹም ቢሆን በመቆጠብ ሰዎች እንዲበደሩ ነው የምናበረታታው እ ያለ ቅድመ ቁጠባ ብድር ሰላም ጤና ይስጥልን ውድ ተመልካቾቻችን፣ እንዴት ናችሁ? በዛሬ ፕሮግራማችን ትጋት የገንዘብ ቁጠባና ብድር ኃላፊነቱ የተወሰነ የህብረት ስራ ማህበር ተገኝቻለሁ። የተለያዩ የብድር አማራጮች አሏቸው። ምን ምን የብድር አይነቶች አሏቸው? የወለድ መጠኑ እንዲሁም ደግሞ በምን ያህል ጊዜ መክፈል እንችላለን? በአጠቃላይ ሌሎች ዘርዘር ያሉ መረጃዎችን ወደ እናንተ ወደ ውድ ተመልካቾቻችን እያደረስናችሁ አብረናችሁ ቆይታ የምናደረግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ፣ ለቻናላችን አዲስ የሆናችሁ ካላችሁ ላይ ሰላም የኛ ቤተሰብ እንኳን ደህና መጣሽ በቅድሚያ ራስሽንና የስራ ድርሻሽን አስታውቂን እሺ ሳምራዊት ጌ እባላለሁ አሁን በትካት የገንዘብ ቁጣ ቁጠባና ብድር ኃላፊነቱ የተወሰነ የግል ማህበር ላይ በማርኬቲንግ ማናጀርነት ነው እየሰራሁ ያለሁት መልካም ድርጅታችሁ ከተመሰረተ ምን ያህል ጊዜ ሆነው እንዲሁም ደግሞ ምን ምን አገልግሎቶች ነው የምትሰጡት ተቋማችን ትጋት የገንዘብ ቁጠባና ብድር ኃላፊነቱ የተወሰነ የህብረት ስራ ማህበር የተመሰረተው በ2015 መጨረሻዎቹ ሲሆን አሁን ላይ ከ3500 በላይ አባላትን አፍርተን ከ9 ቅርንጫፎችን በላይ ከፍተን አገልግሎት እየሰጠን ነው የምንገኘው። በዋነኛነት የምንሰጠው አገልግሎትን ደግሞ የቁጠባ፣ የብድርና የማማከር አገልግሎት ነው። ሰዎች የቁጠባ ባል ነው ላይ ሰዎች የቁጠባ ባህላቸውን እንዲያዳብሩ እለታዊም ሳምንታዊ ሞራ የቁጠባቸውን በማድረግ ባላቸው የቁጠባ መጠን ልክም ደግሞ ብድር እንዲያገኙ ከሺ ብር ጀምሮ እስከ አስር ሚሊዮን ብር ድረስ የብድር አገልግሎት እንሰጣለን። እስከ 3 ሚሊዮን ባለው ለአዲስ ንግድ ሆነ ለንግድ ማስፋፊያ፣ እስከ 6 ሚሊዮን ለመኪና ግዢ፣ እስከ 10 ሚሊዮን ደግሞ ለቤት ግዢ እንሰጣለን። እንዲሁም ደግሞ የቤት ካርታ ወይም የመኪና ሊብሬ መቅረብ ለማይችሉ ደንበኞቻችን እስከ 6000 ብር ድረስ በደሞ የብድር አገልግሎት እየሰጠን እንገኛለን። እንዲሁም ደግሞ ይህንን ብድር ሰዎች ከወሰዱን በኋላ በቁጠባ ላይ እያሉ ደግሞ ሙያዊ ምክርን የምንሰጥ ይሆናል ማለት ነው። ስለዚህ ይህን አገልግሎት እየሰጠን እንገኛለን። መልካም። አንድ ሰው ለመንበደር ቢፈልግ ምን ምን መስፈርቶቹ ማሟላት አለበት ተብሎ ይታሰባል? ያልካ በቅድሚያ ያው የተቋሙ አባል መሆን ነው የሚጠበቅበት፣ የተቋማችን አባል መሆን ይጠበቅበታል። አባል ለመሆን የሚያስፈልገው ደግሞ ሁለት ፎቶግራፍ፣ መታወቂያን፣ አንድ ሺህ ስድስት መቶ ብር ነው። አንድ ሺህ ብር የመመዝገቢያ ነው፣ ስድስት መቶ ደግሞ መደበኛ ቁጠባ ይሆናል። እንዲሁም ደግሞ በሶስት ወር ጊዜ ውስጥ ስድስት እጣ አክሲዮን መግዛት ይኖርበታል ማለት ነው። ያን እጣ ዋጋ አንድ ሺህ ብር ይሆናል ማለት ነው። እንዲሁም ደግሞ በአባሉ ፈቃደኝነት ላይ የተመሰረተ ሲሆን ከፍ አድርጎም ደግሞ አክሲዮን መግዛት ይችላል ማለት ነው። እነዚህ ይሄን በማድረግ ብድር አገልግሎቱ ማግኘት ይችላል። ምን አይነት የብድር አማራጮች አሏችሁ? ያው አሁን እንዳልኩሽ እንደ ሰዎች የፍላጎት መጠን ቢለያየም እኛ የምንሰጠው ደግሞ እንዴት ነው እስከ ሶስት ሚሊዮን ባለው ንግዳቸውን መጀመርም ሆነ ማስፋፋት ለሚፈልጉ ሰዎች፣ እስከ ስድስት ሚሊዮን ደግሞ ለመኪና ግዢ፣ እስከ አስር ሚሊዮን ብር ድረስ ደግሞ ለቤት ግዢ ወይም እድሳት የብድር አገልግሎት እየሰጠን እንገኛለን ማለት ነው። ያው ይሄኛው የህብረት ስራ ማህበር እንደመሆኑ ደግሞ ሰዎች እኛ ጋር ብድር ለማግኘት ሲፈልጉ በቅድሚያ መበደር ለሚፈልጉት ብድር ቅድመ ቁጠባ ማድረግ ይኖርባቸዋል። እንዳልኩሽ በዋነኛ ግንኙነትም ደግሞ ትጋት ዓላማ አድርገን የተነሳ ነው። በህብረተሰቡ ውስጥ ጠንካራ የቁጠባ ባህልን በማሳደግ ተመራጭ የህብረት ስራ ማህበር ሆኖ መስራት ስለሆነ ህብረተሰባችን ለቁጠባ ያለውን አመለካከት በደንብ እንዲለውጥ እንዲሰራ እና እንዲያሻሽል እየሰራንበት ነው የምንገኘው። ያን ለማድረግ ሲባል ደግሞ ከ30 ፐርሰንት ጀምሮ አባላቶቻችን እንደመረጡት የቁጠባ መጠን ቅድመ ቁጠባቸውን ያደርጉና ብድራቸውን ማግኘት ይችላሉ ማለት ነው። ያለበን ማስያዣ መበደር ይችላሉ። አሁን ብዙ ጊዜ ሰዎች መበደር ይፈልጉና የማስያዣው ነገር ያሳስባቸዋል። እናንተ ጋር እኛ ጋር ያለ ማስያዣ ብድር ማግኘት ይቻላል። ያለ ማስያዣ ሲባል እኛ ጋር የቤት ካርታ ወይም የመኪና ሊብሬ ቋሚ ንብረት ሲይዙ ደሞዝተኛ ዋስ ብቻ በማቅረብ እስከ ስድስት መቶ ሺህ ብር ድረስ ብድር አገልግሎት ማግኘት ይቻላል። ይህንን እንዴት ነው የምናደርገው? እኛ ጋር አንድ ሰው የቤት ካርታ ወይም ሊብሬ የሌለው ሰው መበደር የሚፈልግ ከሆነ የብድር አገልግሎት ማግኘት የሚፈልግ ከሆነ እሱ መበደር የፈለገውን ብድር 11 ደሞዝተኛ ዋስ ያቀርብና እስከ ስድስት መቶ ሺህ ብር ድረስ ብድር ማግኘት ይችላል ማለት ነው። የግድ አንድ ሰው መሆን አይጠበቅበትም። ቤዚክ ሳላሪያቸው ተደምሮ መበደር የፈለገውን ብድር 11 ፐርሰንት የሚሞላለት ከሆነ ሁለቱ የሶስት ሰው ዋስ አቅርቦ እናት አባት፣ ወንድም፣ ቤተሰብ፣ ዘመድ፣ ጓደኛ በማጓዝ በማቅረብ የብድር አገልግሎት ማግኘት ይችላል ማለት ነው። ያው ቅድመ ቁጣ አድርጎ ብድር አገልግሎቱ ማግኘት ይችላል። እንግዲህ እንደምንበደረው የብድር አይነት ወለዱ ጊዜውም የተለያየ ነው እና ከምን ያህል ጀምሮ ነው ያለው እናንተ ጋር? መልካም የወለድ ምጣኔዎችን የሚሆነው ዝቅተኛው 10 ፐርሰንት ነው። ከፍተኛው 15 ፐርሰንት ነው። ይህ የሚሆነው ደግሞ የብረት ስራ ማህበር ነው። ሰው አገዝ የሆነ ተቋም ነው። ትርፍን አስቦ ብቻ የሚንቀሳቀስ ተቋም ስላልሆነ ዝቅተኛ የወለድ ምጣኔ ነው የምንጠቀመው ሲሆን ለምሳሌ በዚህም ውስጥ ደግሞ ሴቶችን በጣም የሚያበረታታ ነው። ለምሳሌ አንዲት ሴት ከኛ ጋር 10 ሺ ብር የምትበደር 10 ሚሊዮን የምትበደር በአንድ ዓመት ጊዜ ውስጥ የምትመልስ ከሆነ 10 ፐርሰንት ወለድ የምናስበው፣ በሁለት ዓመት ጊዜ ውስጥ የምትመልስ ከሆነ ደግሞ ይሆናል። በመደበኛ አገልግሎት የምትጠቀም ከሆነ ደግሞ ለንግድ ሲሆን 12 ፐርሰንት፣ ለመኪና ሲሆን 13፣ ለቤት ግዢ ወይም እድሳት ሲሆን ደግሞ 14 ፐርሰንት ወለድ የምናስብ ይሆናል ማለት ነው። የብድር ጣሪያችን የሚሆነው እኛ መነሻው 10 ሺህ ብር ነው። የብድር ጣሪያችን ደግሞ ከፍተኛው 10 ሚሊዮን ድረስ ነው የምንሰጠው በዚህ ውስጥ ሰው እንደሚፈልገው የብድር መጠን እንደሚፈልገው መበደር እንደፈለገበት ፐርፐስ ብድር አገልግሎቱን ማግኘት ይችላል ማለት ነው። እንዲሁም ደግሞ የተለያዩ የቁጠባ አማራጮች አሉ የምንሰጣቸው። መደበኛ የቁጠባ አገልግሎት አለን። አንድ ሰው እኛ ጋር አባል ብቻ ሆኖ መደበኛ ቁጠባውን እያደረገ አባልነት ቁጠባውን እያደረገ የቁጠባ ባህሉን ማዳበር ይችላል። ከዚህም በተጨማሪ ደግሞ የጊዜ ገደብ ቁጠባ አለን፣ የልጆች የቁጠባ ሂሳብ አለን፣ የሴቶች የቁጠባ ሂሳብ አለን፣ የግብር ክፍያ የቁጠባ ሂሳብ አለን። በእነዚህ ደግሞ ሰፊ የኅብረተሰብ ክፍል እያገለገለ ነው የምንገኘው። ቁጠባ ባህላቸውን እንዲያዳብሩ እየሰራንበት እንገኛለን። በመደበኛ አገልግሎት ብድር የወሰዱ ሰዎች በምን ያህል ጊዜ ነው መመለስ ያለባቸው? ያው መበደር እንደሚፈልጉት የብር መጠን ቢለያይም ጀነራል የሆኑትን ሳነሳለሽ ለምሳሌ በትንሹ መቶ ሺ ብር ከኛ ጋር መበደር የሚፈልግ ሰው በአንድ ዓመት ተመላሽ ያደርጋል። ሁለት እስከ ሁለት መቶ ሺ ከሆነ በሁለት ዓመት፣ እስከ ስድስት መቶ ሺ ብር ከሆነ በአራት ዓመት ጊዜ ውስጥ ተመላሽ ያደርጋል። ለምሳሌ እስከ ሁለት ሚሊዮን የሚፈልግ ሰው በአምስት ዓመት፣ ከሁለት ነጥብ አንድ እስከ ሶስት ሚሊዮን ብር የሚፈልግ ደግሞ በሰባት ዓመት ጊዜ ውስጥ ተመላሽ ያደርጋል ማለት ነው። በዚህም ውስጥ ግን የኤሌክትሪክ መኪናዎች ለሚፈልጉ ደንበኞቻችን ምንም ያህል ብር ቢበደሩ በአምስት ዓመት ጊዜ ውስጥ ተመላሽ የሚያደርጉ ይሆናል ማለት ነው። ለቤት ግዢ ወይም እድሳት ደግሞ እስከ አስር ሚሊዮን የሚበደሩ ሰዎች በስምንት ዓመት ጊዜ ውስጥ ተመላሽ ያደርጋሉ ማለት ነው። ይህ ሲሆን የመጀመሪያውን ብድር ሲወስዱ ውሉ ላይ በመደበኛ አገልግሎት መጠቀም ፈልገው ግን ብድሩን ከወሰዱ ከአንድ ዓመት በኋላ ለመዝጋት መስሉ ከሆነና ከቻሉ ተጨማሪ ወለድ ሳናስብባቸው እስካሉበት ጊዜ ድረስ ብቻ ቀሪ ሂሳብ ሰርተን ሰዎቻችን ከብድር ነፃ መምጣት ይችላሉ ማለት ነው። የመኪና ሞዴል ከምን ያህል ጀምረው ነው የምትቀበሉት? ምክንያቱም የሰው ፍላጎት የተለያየ ስለሆነ የመኪና ሞዴል የምንቀበለው ከ2005 በላይ ነው። 2005 እና ከዛ በላይ ይሆናል። ከዛ በላይ ያለው የትኛውም አይነት መኪና ካቀረቡ እና አክሰፕታንስ ካተገኘ ብድሩን ማግኘት ይችላሉ ማለት ነው ሲሆን የኤሌክትሪክ መኪናዎችንም ያጠቃልላል። ኤሌክትሪክ መኪናዎች ላይ ያው ተመላሹ ላይ ብቻ ነው እኛ ጋር እንትን የሚለው እስከ ሰባት ምንም ያህል ብር ቢበደሩ በአምስት ዓመት ጊዜ ውስጥ ነው ተመላሽ የሚደረገው። ቀድሜ መዝጋት መርታቸው እንደተጠበቀ ሆኖ ማለት ነው። ግን የግድ ይህንን መኪና አቅርቦ ብለን አልወስንም ሰዎች ነበር። መኪናውን የፈለጉትን መኪና አቅርቦ ብድሮ ማግኘት ይችላሉ። ስለዚህ ቀድሞ መክፈል የሚችል ግለሰብም ካለ ከተሰጠው ቀነ ገደብ ቀድሞ መክፈል ይችላል ማለት ነው። ይችላል ያው እኛ ጋ ብድር ሲወስዱ መጀመሪያ ላይ ከፍዬ ይጨርሳለሁ የሚለው የሚገቡ ከሆነ በዝቅተኛ የወለድ መጠን ነው የምናበድራቸው። ነገር ግን በመደበኛ አገልግሎት የሚጀምሩ ከሆነና በመሀል ላይ ብድሩን ከወሰዱ በኋላ ቢዝነሱ ጥሩ ሄዶላቸው ለመዝጋት ቢያስቡ የፈለጉትን ነገር ካገኙ ለመዝጋት የሚያስቡ ከሆነ የመዝጋት መብታቸውም የተጠበቀ ነው። እስካሉበት ድረስ ብቻ ነው ተጨማሪ ወለድ ምናስቡ ማለት ነው። ይሄ ሌላ ተጨማሪ አድቫንቴጅ ሆናል ማለት ነው። ከወለዱ ውጭ የብድር አገልግሎት የላችሁ ለሙስሊም ወንድምቶቻችንም ደግሞ ከወለድ ነፃ የሆነ የብድር አገልግሎት እንሰጣለን። መበደር ለሚፈልጉት ብድር እነሱም የተቋማችን አባል የሆኑና ቅድመ ቁጠባቸውን ያደርጋሉ። ከዛም የአገልግሎት ክፍያ መበደር እንደሚፈልጉት በመጠን የአገልግሎት ክፍያ ብቻ በማሰብ የብድር አገልግሎቱ ማግኘት ይችላሉ ማለት ነው። ስለዚህ ሁ የብረት ስራ ማበር ነው እንዳልኩሽ፣ ሁሉን ያካተተ ነው። ከዘር ከሃይማኖት፣ ከመሉ የጸዳ ስለሆነ ሁሉን አቀፍ ተቋም ስለሆነ ሁሉንም ያካተተ አገልግሎት እየሰጠ ማንኛውም ሰው መጀመሪያ ቁጠባ ካደረገ በኋላ ነው ብድሮን መውሰድ የሚችለው፣ ወይስ ምንም አይነት ገንዘብ ከሌለው ቁጠባ ሳያደርግ የብድር አገልግሎቱን ማግኘት ይችላል? ያው ይሄ በቅድሚያ የገንዘብ ቁጠባና ብድር ተቋም ነው። ሰዎች ከቆጠቡ በኋላ ነው ብድርን ማግኘት የሚችሉ። ነገር ያለ ቅድመ ቁጠባ ብድር አንሰጥም። ምክንያቱም ዋነኛ ዓላማችን እኛው ጠንካራ የቁጠባ ባህልን በህብረተሰቡ ውስጥ ማሳደግ ነው። ቁጠባ ሲባል የግድ ከፍተኛ ብር መሆን አይጠበቅበትም። ከፍ ያለ ብር መሆን አይጠበቅበትም። ሰዎች ከአስር ብር ጀምሮ በዕለቱም በሳምንትም በየሁለት ሳምንት ድረስ በሚፈልጉበት ጊዜ እና በቻሉበት ጊዜ ላይ ቁጠባቸውን እያዳበሩ ባላቸው የቁጠባ መጠልክ ደግሞ ብድር እንዲያገኙ ነው የምንሰራው። ስለዚህ ከትንሹም ቢሆን በመቆጠብ ሰዎች እንዲበደሩ ነው የምናበረታታው እንጂ ያለ ቅድመ ቁጥሯ ጥሩ ስለሰጠሽን ማብራሪያ እጅግ አድርጌ አመሰግናለሁ። ግን ደግሞ በመጨረሻ የቀረ ሀሳብ ካለ እድሉ ልስጥሽ። እሺ፣ አመሰግናለሁ። ያው ተቋማችን ትካት የገንዘብ ቦጣ ዋና ብድር በዚች አጭር ጊዜ ውስጥ ከተመሰረትንበት ጊዜ ውስጥ ሰፊውን የህብረተሰብ ክፍል ማዳረስ የቻልንበትና ትልቅ ስራ እየሰራ የሚገኝ ተቋም ነው። ስለዚህ ሰዎች ያላቸውን ጥቂት ነገር ይዘው እኛ ጋር ቢመጡ ብቻቸውን መፍራት ያልቻሉትን ችግር ከነሱ ጋር ሆነን መፍታት እንደምንችል መንገር እፈልጋለሁ። ምናልባት አንድ ሰው ብድር መበደር ፈልጎ የሆነ ያህል ገንዘብ ቢኖረው በዛ በተል ባለው ብር ሰቦን ቢዝነስ መክፈት የማይችል ከሆነ ቤቱን ማደስ የማይችል ከሆነ በዛ ብር መኪና መግዛት የማይችል ከሆነ ያቺን ብር ለጥቂት ጊዜ እኛ ጋር ቢቆጠበው እኛ ደግሞ ከጥቂት ጊዜ በኋላ የብድር አገልግሎት አመቻችተንለት ሕልሙን እውን እንዲያደርግ ስለምንረዳው በቅድሚያ ሰው ለቁጠባ ያለውን ባህል በደንብ እንዲያዳብር እና ትጋትን የመጀመሪያ ምርጫ እንዲያደርግ ጥሪ አቀርባለው ማለት ነው። የእኛን አገልግሎት መጠቀም የሚፈልጉ ሰዎች ደግሞ ዋና መስሪያ ቤታችን የሚገኘው ጎሮ አደባባይ የቱሉሊም ታክሲ የሚያዝበት ፊትለፊት ምስክር ብንፃ ከአራተኛ ፎቅ ጀምሮ ያገኙናል እንዲሁም ደግሞ መገናኛ ላይ ፒያሳ ጀሞ ቡልቡላ ቃልቲ አየር ጤና ሀና ማርያም እና መሪ ላይ ያገኙናል ማለት ነው መተኛን አገልግሎቶች መጠቀም ይችላሉ አመሰግናለን ጥሩ ከአዲስ አበባ ውጭ አገልግሎቱን ማግኘት የሚፈልጉ ደንበኞች አሉ አገልግሎቱን ማግኘት ይችላሉ ያው ለጊዜው አዲስ አበባ ውስጥ ነው እየሰራ ነው የምንገኘው ግን በጥቂት ጊዜ ውስጥ ከአዲስ አበባ ውጭ ባሉ ቅርንጫፎቻችን አገልግሎት መስጠት እንደምንጀምር ቃል እንቀባለን ጥሩ ስለነበረ ጊዜ እጅጋር አመሰግናለሁ። መልካም ቀምሽ አመሰግናለሁ። ተመልካቾቻችን በትጋት የገንዘብ ቁጠባና ብድር ኋላ የተወሰነ የህብረት ስራ ማህበር ተገኝተን ያደረግነው ቆይታ ይሄንን ይመስል ነበር። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ስለነበራችሁ እጅጋርገን እያመሰገንን በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ሆነላችሁ።